አመሰግናለሁ። ፋኖ አበበ ፈንታው ነኝ። ከአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ የአማራ ህዝብ እንደሚታወቀው ለህሉናችን ተጋድሎ እያደረግን ሁለት ዓመታት አልፈዋል፣ በትጥቅ ትግል። በዚህ ሂደት ትግላችን ከሚፈልጋቸው ነገሮች አንዱ መሪ ድርጅት እንደሆነ ይታወቃል። መሪ ድርጅት የአማራ ፋኖ ብሔራዊ ኃይል ተመስርቷል። እንግዲህ በአስራ ሶስት ሴንትራል ኮማንድ አባላቶች እየተመራን ያለንበት ሁኔታ ነው ያለው። እነዚህ አስራ ሶስት ሴንትራል ኮማንድ አባላቶች እየመሩን በቀጣይ ድርጅቱን በደንብ የማጠናከርና ቀሪ ስራዎችን የመስራት ስራው እንዳለ ሆኖ ማለት ነው። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። በአምስቱ የ ወሎ ቤት አማራ ቀጠና ስር የሚንቀሳቀሱ የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ማለት ነው። አምስት ኮሮች አሉ። ግዙፉ የላስታ አሳምኖ ኮር አለ፣ ምስራቅ አማራ ኮር አንድ እና ኮር ሁለት፣ ልጅ ኢያሱ ኮር እና ንጉስ ሚካኤል አሊ ኮር። አምስቱ ኮሮች እንግዲህ በርካታ ትንቅንቅና ተጋድሎችን እያደረግን እንገኛለን። በተለይ ደግሞ መሰረታችን የሽምቅ ውጊያ እንደሆነ ይታወቃል። ሸማቂዎች እንደሆነ ይታወቃል። በጣም በርካታ ቀጠናዎችን ተቆጣጥረን ተጋድሎዎችን እያደረግን እንደሆነ ይታወቃል። ሙሉ ለሙሉ በሚባል ደረጃ ወረዳዎችንም የተቆጣጠርንበት ሁኔታ አለ። የወረዳ መቀመጫዎችን ጥቁር አስፓልትንና የወረዳና የዞን ከተሞችን መሰረት አድርጎ ደግሞ ግፈኛ አገዛዙ የተቀመጠበት የዞንና የወረዳ ከተሞችን ደግሞ ከ3 እስከ 5 ኪሎ ሜትር ከበባ በማድረግ ደግሞ እኛ ተቆጣጥረን በተለይ ደግሞ የገጠር ቀበሌዎችንና ታዳጊ ከተሞችን ጭምር ተቆጣጥረን እያስተዳደር ያለንበት ነባራዊ ሁኔታ አለ። የሆነ ሆኖ ሸማቂ እንደመሆናችን መጠንና ከሽምቅ ወደ መደበኛ ውጊያ የምናደርገውን ሙሉ ለሙሉ ከተሞችን የመቆጣጠርና የምንፈልጋቸውን ግቦች የማሳካቱ ሂደት በርካታ ስራዎቻችንን እየሰራ ነው። በተለይ የሚጎለው መሪ ድርጅት ነበር፤ መሪ ድርጅት ተፈጥሯል። በቀጣይ ደግሞ አጠናክረን የምንቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ በውጊያ ያልቻለውን በሀሰት ፕሮፓጋንዳ፣ በቅስቀሳ በጣም ጠንካራ ስራዎችን እየሰራ እንደሆነ እያየን ነው። ህዝባችንን እያስገደደ በአዳራሽ በመሰብሰብ በሰንበት በቤተክርስቲያን፣ በመስጊድ እየሄደ እድሮችን እያስገደደ ህዝብ በመሰብሰብ በሀሰት ፕሮፓጋንዳ ህዝቡን የማደንቆር ስራ እየሰራ ነው። ህዝቡን የማሰላቸት ስራ እየሰራ ነው። ውሸት ሲደጋገም እውነት ይሆናል ነው። ይህንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለህዝባችን መግለጥና ማሳወቅ ስላለብን ነው። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገር ነው እያፈረስ ነው ያለበት ሁኔታ አለ ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባ ወደ ፋኖ ገብቷል፣ ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። ከዛ ጋር ተያይዞ ሰራዊቱ ስላለቀበት ምልምል ሰራዊቱ አሁን ለብ ለብ እያሰለጠነ እያመጣ ያለበት ሁኔታ አለ። ወጣቶችን ከተለያየ የሀገሪቱ አካባቢዎች እያፈሰ ዩኒቨርሲቲዎች ሳይቀር ቤተክርስቲያን፣ የጤና ተቋማቶች፣ ወጣቶች በሚዝናኑባቸው አካባቢ ጭምር እያፈሰ እያሰለጠነ እያመጣ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በዚህ ደረጃ የመጣ ሰራዊት ነው ያለው። ይሄ ሰራዊት ደግሞ በውጊያ ብቻ አይፈርስም። አጋጣሚውን ካገኘው ወደ ፋኖ መግባት የሚፈልግ ነው፣ ብቻ በሆነ ሆኖ ኮብልሎ ወደ ቤተሰቡ መሄድ የሚፈልግ ሰራዊት ጋር ከፍተኛ የሆነ የመካናይዝድ ጦር አለው። በምድርም ባየርም እሱን ተጠቅሞ ይህን ሀይል ነው ከፋኖ ጋር እያጋጨ ያለው። እኛ ደግሞ በጠላት እቅድ ባለመሄድ፣ ባለመጋጨት፣ ሌሎች ስልቶችን በመጠቀም በደፈጣ በሽምቅ ውጊያ ጠላትን እያፈረስን ያለንበት ሁኔታ አለ። ሌላኛው ሳንዋጋ መንገስ ስለምንችል እያፈረስን እያስኮበለልን ያለንበት ሁኔታም አለ። ይሄ እያለ መደበኛ ውጊያ በማድረግ ፊትለፊት በመዋጋት ሰራዊታችንን በማቁሰልም መስዋዕትነት እንዲከፍል በማድረግም አገዛዙ በሚፈልገው መንገድ አንሄድም። ከዚህ አንጻር ህዝባችን ይሄን በደንብ ያውቀዋል፣ ይገነዘበዋል ብለን እናስባለን። ይህንን ነው እያደረገ ያለው። ወደ ሆነ የፋኖ ቀጠር አካባቢ ይመጣል። ከፍተኛ መካናይዙንም በእግረኛም በአየርም ብሎ እግረኛ ምልምል ሰራዊቱንም ይዞ ይመጣል። በዛ ጊዜ ሸማቂ እንደመሆናችን መጠን ይሄ ነው የሚባል በጣም የምንዋደቅበት ቤዝ ካልሆነ በስተቀር እንለቅለታለን። ከዛ በኋላ ረሽን የሚያገኝበት መንገድ አይኖርም። ወንዝ ሂዶ መታጠብ አይችልም። ውሃ መቅዳት አይችልም። ሰራዊቱ በዚህ ሁኔታ ነው ያለው። ግን መሬት ላይ እከሌ ቦታን ተቆጣጠርኩ እዚህ ቦታ እገኛለሁ በሚል ህዝብ ለማጭበርበር ዓለም አቀፉ ማህበረሰብ ለመዋሸት እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የሆነ ሆኖ ህዝባችን ማወቅ መቻል ያለበት ነገር ሸማቂዎች እንደመሆናችን መጠን ጠላታችንን ለማዳከም ሙሉ ለሙሉ ለመደምሰስ ይጠቅመናን ያልነውን መንገድ እየሄድን ስለሆነ በዚህ ህዝባችን እርግጠኛ መሆን እንዳለበት ለመግለጽ እንወዳለን። ሽምቅ ተዋጊዎች ነን፣ አጠናክረን እንሄዳለን። ለጠላት ምቹ የሆነ ጊዜ ሲሆን የአየር ንብረት ሲኖር መልክአ ምድር ሲኖር እኛ ማድረግ ያለብን እናውቃለን። በዛ ደረጃ ተጋሎችን እያደረግን ያለንበት ሁኔታ አለ። ከዚህ ጋር ካውዶ ውጊያው ጋር በተያያዘ በጠላት እቅድ ሳይሆን በራሳችን እቅድ እየሄድን ውጤቶችን እያስመዘገብን ያለንበት ሁኔታ ነው ያለው። ከዚህ ጋር ጎን ለጎን ተያይዞ በከተሞች አልፎ አልፎም ደግሞ በታዳጊ የገጠር ቀበሌዎችም ጭምር ብቅ በሚልባቸው ህዝብ ሰብስቦ በሐሰት ፕሮፓጋንዳ እያሰለች ያለበት ሁኔታ አለና ከዚህ ጋር ተያይዞ ህዝባችን ማወቅ ያለበት እውነታ ስላለ በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው፣ መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም። ለሀገርና ለህዝብ ያልጠቀመ ዶክትሬት ሆድ ለመሙሊያ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት የተጠቀመበትን ዶክትሬት እንደ ዶክትሬት ስለማን ቆጥረው በአጠቃላይ ለሀገርና ለህዝብ ያልጠቀመ ዶክትሬት ከዶክትሬት ስለማን ቆጥረው ነው በስሙ የጠራሁት። ራያ ቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ከአሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁና መከላከያ ይበቀላል፣ ህዝብን ይበቀላል የሚል በንግግሩ የምታስታውሱት ነበርና ከዚህ ጋር ተያይዞ አሁንም ራያ ቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሓት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው ህወሃት ላይ አንድ ጥይት አይተኩሱም እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነውና፣ ከዚህ አንፃር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድነው፣ ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን። ይገነዘበዋልን ብለን እናውቃለን። ለምሳሌ ነው የጠቀስኩት የራያ ቆቦ ዞብል በገቡበት ሁኔታ የተናገረውን ንግግር በጣም አደገኛ ንግግር ስለሆነ ህዝብን በህዝብ ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው የአካባቢ ማህበረሰብ ከአንዴ ሁለቴ ሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከእነሱ የሚጠብቀው ነገር የለም ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሀዲድ ላይ ስላለን የምንሰራውን እናውቃለንና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ የወረዱ መሆናቸውን እያወቀው እንዲሄድ እንፈልጋለን። ከዚሁ ከሐሰት ፕሮፓጋንዳና ህዝብን ለማታለል ከሚሞክሩባቸው መንገዶች ጋር ተያይዞ ሌላኛው አሁንም እየተሰራ ያለ ሴራ አለ። ወቅቷቸውን ጠብቀው የሚፈነዱ ፈንጂዎች በህዝባችን እንደተቀበሩ ይታወቃል። ባለፈው 30፣ 40 ዓመታት ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ወሎን ክልል ማድረግ ሳይሆን ከዛም በዘለለ ለራሳቸው መውሰድ የሚፈልጉ ኃይሎች በካርታም ጭምር እንዳካለሉት እናውቃለን ክልል ማድረግ ሳይሆን ከፈለጉም ከተቻለም ፋኖ በርቶ ካልታገለ፣ የአማራ ህዝብ በርቶ ካልታገለ እና ይህን ጠላት ለአንዴና ለመጨረሻ ጊዜ መደምሰስ ካልተቻለ ከዚህ በላይ ብዙ ስራዎች ሊሰሩ እንደሚችሉ ማሳያ ነውና፣ የሆነ ሆኖ ፋኖ ከጠነከረ፣ ጠላቶቹን ድባቅ ከመታና ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ መገርሰስ ከቻለ እነዚህና መሰል ጥያቄዎች ቀርቶ ህልውናችንንም በህይወት የመኖር መብታችንን፣ አጠቃላይ ሁለንተናዊ ጥያቄዎቻችንንም ልናስመልስ የወጣንበትን ጥያቄ ይዘን ስለሆነ የመጣ ነው። እንደነዚህ አይነት ሴራዎችን ህዝባችን በመገንዘብ የትኛውን ማህበረሰብ ነው ክልል የሚያደርጉት? ማንን ሳናግረው ነው? ይህንን ሴራ ህዝባችን በመገንዘብ አሁንም ይሄ ስርአት የአማራን ህዝብ ካላጠፋ ብኩን ካላደረገ የማይተኛ የአንድ ቡድን ፋሽስታዊ አገዛዝ ስለሆነ ህዝባችን ይህንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን። አጠቃላይ ከአውደ ውጊያ ጎን ለጎን ህዝብን እየሰበሰቡ በአዳራሽ እየሰሩ ያሉት ስራ በጣም በርካታ ነው። ከዚህም በዝርዝር በሌላ መጣበታለሁኝ። አብን ጋር ተያይዞ በአማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ካሁን በፊት የኤርትራን አገርነት እንቃወማለን ሌላም ሌላም ብለው የተናገሩት ንግግር አለ። ያ ነገር የአማራን ህዝብ አይወክልም፣ ፋኖንም አይወክልም። ሆዳቸውን ነው ሊወክል የሚችለው፣ አብይ አህመድንና ተልኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄን ይህንን ነገር በዓለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንንም መሬት ላይ ያለው እንዲያውቀው እንፈልጋለን። ከታጋዮቹ አንድ በት ይሄ መጠቀስ ስላለበት ነው። ከዛ ቀጥሎ አገዛዙ አሁንም ተስፋ ቆርጧል። በተስፋ መቁረጥ መንገዱ ውስጥ አሁንም ወጣቶችን እያፈሰ ከተለያየ አካባቢ ወደ ማሰልጠኛ እያስገባ ለብ ለብ እያሰለጠነ እያመጣ ከዚህ ከበርካታ ልምድና የተጋድሎ እውቀት ካለው ፋኖ ጋር እያጋፈጠ እያስጨረሰ ያለበት ሁኔታ አለ። የሆነ ሆኖ እኛ ይህንን እየታፈሰ እየመጣ ያለ ወጣት ተመልሶ ወደ ፋኖ መግባት ይፈልጋል። ወደ እናታቸው መሄድ የሚፈልጓሉ፣ ከትምህርት ቤት ከመዝናኛ ከተለያየ ቦታ ተነስተው ይሄዷሉ። የእናት ፍቅራቸውንም ያልጨረሱ ለጋ ሕጻናቶችን ሳይቀር ነው እያፈሰ እያመጣ ያለው። ይሄ አገዛዙ በሽንፈት ጎዳና ላይ መሆኑን፣ የመጨረሻው መጀመሪያ ላይ መሆኑን ከአሁን በፊት ግፈኞች ሲወድቁ ሲንኮታኮቱ ሲያደርጉት የነበረውን ነገር እያደረገ ነው ያለው። ጣረሞት ላይ ነው ያለው። ህዝባችን በሚሰራ ፕሮፓጋንዳ በሚሰራ የሐሰት ቅስቀሳ በረብጣ ሚሊዮን ዶላሮች እየተሰራ ያለን ስራ ወደ ጎን በመተው ሀቁን ታውቀዋለ፣ ህዝባችን ልጆችህ ደግሞ አለን። በእውነተኛው የትግል መስመር ከልጆች ጎን ሆነህ ነጻነትህን እንድትጎናጸፍ የሀገርህ ሁሉም ደግሞ በየሃይማኖቱ የሃይማኖቱ ባለቤት የሚሆንበትን የሀገሩ ኢትዮጵያ ባለቤት የሚሆንበትን ትግል ነው የጀመርነው። ሁሉም ኢትዮጵያውያን ህዝቦች የኛን ትግል በመቀላቀል አሁንም በርካታ ትግሎች እየተደረጉ ያሉበት ነባራዊ ሁኔታ አለ። የሆነ ሆኖ የወጣቶቹ አፈሳ ግን የሚያሳየው የስርዓቱን መንኮታኮትና ተስፋ መቁረጥ በሽንፈት ጎዳና ላይ እየተራመደ መሆኑን የሚያሳይ ነው። ከዚህ ጋር ተያይዞ እነዚህን ወጣቶች ያለ ውጊያ ማስኮብለል ይቻላል። እሱን በጣም እየሰራንበት ነው። በመላው አማራ፣ በእኛም በወሎ ቤት አማራ ቀጠና አምስቱ ኮሮችና በስሮቻቸው ያሉ ክፍለ ጦሮች ሲደመር የሲቪል መዋቅራችን በደንብ እየሰራበት ያለበት ሂደት አለ። ይህንንም ከግምት ውስጥ በማስገባት በውጊያም ሆነ ከውጊያ ውጭ ይህንን የምናፈርስበት ሁኔታ አለ። ሌላው ማነሳት ያለበት ጉዳይ የእነ እስክንድር ነጋ ቡድን ራሱን አፋህድ እያለ የሚጠራው ማለት ነው፣ በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ከአገዛዙ ብልጽግና ጋር ሆነው የድሮን አስተኳሽ፣ እግረኛ፣ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በጎንደር ታይቷል። ሄደው ጎንደር አካባቢ ዳውንት አካባቢ በኮሎኔል ፈንታው ሟህባው ታይቷል። ሻዋም እንደዚሁ በነ መከታው ማሞና ጓደኞቹ እየተደረገ ያለበት ነባራዊ ሁኔታ አለ። በግብር ከተባለ ከብልጽግና ጋር ሆነው የአማራን ሕዝብ እየወጉ ነው ያሉት። ምናልባትም እንደ ድርጅትም አለን ካሉ ለሕልውናቸው ለድርጅቱ ሕልውና ነበር አሁንም የድርጅቱ ህልውና አክትሞ ባልበላም ጭሬ ላፍሰው በሚል ከብልጽግና አገዛዝ ጋር ሆነው የአመራን ህዝብ መልሰው እየወጉ ያሉበት ሁኔታ ነው ያለው። ይህንን ሊያደርጉ የቻሉት እንግዲህ የአማራ ህዝብ ህልውናውን ለማረጋገጥ ነው እየታገለ ያለው። ከህልውናው በኋላ ከኢትዮጵያውያን ጋር በመመካከር በልኩ በወርዱ በቁመቱ ልክ የስልጣንና ኢኮኖሚ ባለቤት የሚሆንበትን ትግል ነው ይዘን እየሄድ ነው ያለ ነው። እንደ ህዝብ ህዝባችንን ማንገስ ነው የምንፈልገው። ትላልቁ መሪዎቻችን ሁሌም እየጠቀሱት እንዳለውና በዚህ በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን ሲያዝ ሲረማመዱበት ሲያዩ ያንን እያዩ ያደጉ አሁንም ስልጣን እናያዝ በሚል በርካታ ጥረት ያደረጉበት ሁኔታ አለ። የሆነ ሆኖ ይሄ ያከተመበት ሁኔታ ስላለ ከሁለት አመት ትግስት በኋላ ግን ይህንን ቡድንና አደረጃጀት እንደኛ እንደወሎ ቤት አማራ ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያስወጣንበት ያስወገድንበትና ያጸዳንበት ሁኔታ ነው ያለው። በስሮ የነበሩ ሰራዊቶችንም ወደ ተለያዩ አህዶች በማስገባት በርካታ ስራዎችን የሰራንበት ሁኔታ አለ። ይህን ስራ ስንሰራ በተለይ አንዳንድ አንድ ክፍለ ጦሮቻችንን ዞብላምባ ክፍለ ጦርና ሀውጃኑ ክፍለ ጦርን የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦርና ከምስራቅ አማራ ኮር አንድ ሀውጃኑ ወይም ይርጋበበ ክፍለ ጦርን ስም ማጥፋት ነበረ። ከዚህ አካባቢ ከራያ አካባቢ ስለሄዱ ከዚህ ከዚህ የመጡ እያሉ ስም ማጥፋቶች ነበሩ። የሆነ ሆኖ የጠላትን ቅስም የሰበሩ ጀግና ክፍለ ጦሮች ናቸው። አሁንም ደግሞ በአንዳንድ የአማራን ጥላት ከሁለት ዓመት ትግስት በኋላ በርካታ ስራዎችን በመስራት ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያጠፋንበት ሁኔታ አለ። ከዚህ ጋር ተያይዞ የወሎ ቤት አማራ የፋኖ አደረጃጀቶች ወደ ሸዋ ሂደው ነመከታው ላይ ተኩስ ለመክፈት ጥረት እያደረጉ ነው እየተጓዙ ነው። በአርበኛ ፊት ታውራሪ ደርሳን ብርሃኔ የተመራ ጦር እዚህ ደርሷን እዛ ድርሷን የሚል ፕሮፓጋንዳ አእምሮ በሌለው በሆዳደሩ በእነ ናትናያል መኮንንም በርካታ ስራዎችን እየሰሩ ፕሮፓጋንዳዎችን እየሰሩ እያየን ነው። ይሄ የሆነ ሆኖ ህዝባችን በተለይ ሸዋም የራሳችን መሬት ነው፣ የአማራ መሬት ነው። የዛ ነው የዚህ ነው ብለን ባለቤት አንሰጠውም። የአማራ መሬት ነው የአማራ ርስት ነው። አገራችን ነው። ሂደን ትግል ማድረግ እንችላለን። ካሁን በፊት እነ አርበኛ መከታው ማሞጋ ሁለት ትላልቅ ሻለቆችን በአሁኑ አደረጃጀት ክፍለ ጦሮች ማለት እንችላለን ከበርካታ ብሬኖች፣ ስናይፐሮች፣ ዲሽቃ፣ በርካታ ተሽከርካሪዎችና በርካታ ክላሽንኮቭ የታጠቁ የሰው ህይወት ጭምር ዋጋ ከፍለንበታል። እዛ ቦታ ላይ አሁንም ዋጋን ከፍልበታለን በልኩ አንዳንድ የአማራ ጠላቶች ግን ናሬት በሚያደርጉት በሚተርኩት ልክ ግን እንዳልሆነ የሸዋም ህዝብ ያውቀዋል። ህዝባችን የከፈልነውን ዋጋ በናርበኛ በለጠ ሸጋውና በናርበኛ ፊታውራሪ ድርሳን ብርሃኔ መሪነት ሸዋ ላይ የወሎ ልጆች ዋጋ ከፍለዋል። የጎንደር የሸዋ ልጆች የጎጃም ልጆች ዋጋ ከፍሎበታል። በቀድሞ ምስራቅ አማራ ፋኖ ነው አደረጃጀት ማለት ነው። በርካታ ስራዎችን የሰራ አደረጃጀት እንደሆነ ይታወቃል። ምስራቅ አማራ ፋኑ ሸዋም ላይ ብዙ ዋጋዎችን ከፍለናል ና እና አርበኛ መከታው ማሞም ከራያ ቆቦ ጀምሮ እስከ ሸዋ አብረናቸው ብዙ ሰርተናል። ብዙ እንዲደራጁ እንድንደራጅ አብረን ታግለናል። የሆነ ሆኖ መስመር ሲስቱ፣ ከአማራ ህዝብ ህልውና ትግል ሲወጡ፣ ቀይ መስመሩን ሲያልፉ፣ ቀይ መስመሩን ሲያልፍ ራሱን መከላከያ ሰራዊት እያለ የሚጠራውንና የብልጽግናውን ቡድንም በዚህ ደረጃ ያንኮታኮትንበት ሁኔታ አለ። እነዚህ ወንድሞቻችንንም ከበርካታ ፍጹም ትግስት በኋላ ከሁለት አመት ልፋት በኋላ በዚህ ደረጃ ካገዛዙ ጋር ሆኖ ስለ ወጉን ፊት መዟዟሮች አሉ። ይሄ የሚደበቅ አለም። አሁንም ጊዜው አልረፈደም። ከትግሉ ጎን መሰለፍ ከፈለጉ መነጋገር መምጣት ይቻላል። ካልሆነ ግን የአማራ ህዝብ ህልውና ጅብ ከሚበላ በልተው ተቀደስ ነው። በየትኛውም የዓለም አካባቢ የምትገኙ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ በጣም ከፍ ያለ ነው። ትልቁ ዋጋ ነው የምንሰጠው። ግዴታችሁም ቢሆን ማለት ነው። በየትኛውም አካባቢ የዓለም ሀገር ያላችሁ የአማራ ማህበራት፣ አጠቃላይ የአማራ አደረጃጀቶች ከአደረጃጀት ውጭም ሆነ በአደረጃጀት ውስጥ ያላችሁ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ ከፍ ያለ ነው። ከአሁን በፊትም አመስግነናል። አሁንም ከፍ ያለ ምስጋና አለን። ወደፊትም ይህንን ተግባራችሁን አጠናክራችሁ እንዲቀጥሉ እንፈልጋለን። የአንድ ቡድን አገዛዙ ፋሽስታዊው የብልጽግና የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋትና የዘር ማጽዳት ሁኔታ ለዓለም አቀፉ ማህበረሰብ የማስመዝገቡ ሂደት በጣም ተጠናክሮ የቀጠለበት ሁኔታ አለ። አሁንም አጠናክራችሁ ቀጥሉ። ሰብአዊ ድጋፍ በሚያስፈልግባቸው አካባቢዎች ሰብአዊ ድጋፎችን አሁንም በተፈጠረው መሪ ድርጅት አማካኝነት የሚያስፈልጉ አሰራሮችን ካወረድን በኋላ ስለምናደርሳችሁ በዛ መሰረት ስራዎችን እንዲሰሩ የሚል መልእክትም አለን። ያ ባይመጣም ዝም ብላችሁ ህዝባችሁን ማየት የለባችሁምና ና በምትችሉት በምታገኙት አጋጣሚ ሁሉ ሀቀኛ የሆነ መስመር ካገኛችሁ አሁንም የተጎዳውን ማህበረሰባችሁና ትግላችሁን ከመደገፍ ወደ ኋላ እንዳትሉ። ከዚህ ረገድ የአብይ አህመዱን የአንድ ቡድን የብልጽግና ፋሽስታዊ አገዛዝ በዓለም አቀፍ ደረጃ ከማሽመድመድና ነውሩን ከማጋለጥ አንጻር የለንደን ፋኖች በተለይ የሁሉም ሚና ተመሳሳይ ነው፣ እናውቃለን። በተለይ ግን የለንደን ፋኖች ለንደን ግንባር ላይ እያደረጋችሁት ያላችሁት ተጋድሎ እጅግ በጣም ደም የሚያሞቅ ነው። ፍጹም ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ህዝባዊ አመጽና ህዝባዊ ሚተኝነት በሚመስል መንገድ አብይ አህመድንና በስሩ የሚገኙ ሆዳደር ካድሬዎቹን ያሽመደመዳችሁ ያላችሁበት ሁኔታ እነ ዩናይትድ አረብ ኢማራትስና ሌሎች ለአብይ አህመድ አገዛዝ ተተኳሽም እያቀረቡ ገንዘብም እየሰጡ የአማራ ህዝብ ላይ ጭፍጨፋ እየፈጸሙ ያሉ ሀገራችን ኢትዮጵያን ለማፍረስ እየሰሩና እየፈጸሙ ያሉትን እያጋለጣችሁበት ያለው መንገድ እጅግ የሚያኮራ ነው። የለንደን ፋናዎች አብይ አህመድ በተለያዩ ሰባትና ከዛ በላይ የአውሮፓ ሀገራቶች ሊዞር መጥቶ ሁለቱ ላይ ጥሩ አቀባበል ሳያገኝ አፍሮ የተመለሰበት ሁኔታ አለ። ኢትዮጵያ ትልቅ ሀገር ናት። ግፈኞች የቱን የሚያክል ቢሰሩ በዛ የሚቀጥሉባት ሀገር አለችም። የነበረ ታሪኳ ያሳያል። የነበረ የታሪክ ማህደሯ ያሳያል። በእኛም እድሜ እያየን ያለ ነው። ይሄን ነው ፋኖ ደግሞ በተፈጥሮ አይሸነፍም። ሽንፈት ስሪቱ አይደለም። ይሄ ትውልድ ይሄ የኛ ፋኖ ደግሞ ይህንን ታሪክ ያስቀጥለዋል። በዚህ እርግጠኞች ነን። ከፈጣሪ በታች ሀገሯ ሀገሪቱ ፈጣሪዋ ጥሎ አይጥላትም። ፈተናዋን የሚያበዛባት ለዛ ነው። ድል እንደምናደርግ አንጠራጠርም። በዚህ ሂደት ውስጥ ይችን የተቀደሰች ሀገር ለማፍረስ በሁሉም ሃይማኖቶች፣ ሃይማኖት አልባ ብኩን የሆነች ሀገር ለማድረግ እየሰራ ያለውን አማራን ደግሞ ከህልውና ውጭ አድርጎ ብኩል ለማድረግ እየሰራ ያለውን የአብይ አህመድን የብልጽግና ፋሽስታዊ የአንድ ቡድን መንግስት ለማጋለጥ እየሄዳችሁ ያላችሁበት ርቀት እጅግ በጣም የሚያኮራ ነው። በመላው አማራ ያላችሁ፣ በመላው ዓለም ያላችሁ የአማራ ተወላጆች አሁንም ይህንን ድርጊታችሁን፣ ይህንን ተግባራችሁን አጠናክራችሁን እንድትቀጥሉ የሚል መልእክት ነው ያለን። ለንደን ፋኖዎች አሁንም ጠንክሩ፣ እንወዳችኋለን። በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በህዝብ ግንኙነት መምሪያ ኃላፊ አበበ ፈንታው እና በሌሎች አጠቃላይ ባደረጃጀታችን ስም ከፍ ያለ ምስጋና አክብሮት አለኝ። አመሰግናለሁ።